ቅመሟ እንግዲህ እየቀወጠችው መታለች ማለት ነው። አልተሻለችም። ጠቅላላ የኢትዮጵያን ሕዝብ ማለት ነው ልታንጫጫው ነው የመጣችው። በርችልኝ የኔውድ ዋው። እንዴ የማደርገው ነገር ሁሉ ያናድድሃል? ለምን? ልክ ስላልሆነ ነው። ልክ ስላልሆነ የሚባል ነገር የለም። በቃ ልክ ነው፣ ልክ አይደለም እንዴ ሀይሚ እንግዲህ እየቀወጠችው በቲክቶክ መታለች ማለት ነው። ዘፈኑ የገባው ማን ነው? እኔ ብዙም አልገባኝ። እውነት ለመናገር ምንም አልልም። ና ሀይሚ እንግዲህ ሙላችን ማለት ነው ሁላችንም ልታንጫጫን መታለች። ኮመታተሮች አይዟችሁ፣ ውኃም ጾም ባይሆን ወተትም እየጠጣችሁ ነበር እንግዲህ ጾም ስለሆነ ምንም ማረጋጫል፣ ውኃ እየጠጣችሁ ማለት ነውና ሀይሚ እንግዲህ የዘፈነችውን ሳምታችኋል ብዬ አስባለሁ። እኔ ስለሱ ምንም ማለት አልችልም አልፈልግም ማለት ነው። እንዴት አምሮባት እንደመጣች እግዚአብሔርን በጣም ማለት ነው። ከትናን ጀምሮ በቃ ሙሽራ መስላ ነው የመጣችው። እንዳ እንግዲህ ምን እየተካሄድ እንደሆነ በሰፊው ማብራሪያ ለመስጠት መጥቻለሁ። በተለይ በትናንቱ ቪዲዮ ዙሪያ ሰፋ ያለ ማብራሪያ ሰጥቻለሁ። ለኦዲየንስም ያው ማለት ብዙም እንዴት ነው እንትን ማሰብ መጨነቅም እንደሌለባችሁ ቪዲዮ አለ ማለት ነውና፣ ጥቅስም አላት እንግዲህ ማለት ነውና ሀይሚ ያልተቻለችም ሰሞኑን እንግዲህ ብሩክ ደግሞ እያያችሁት ነው። ከማፍቀሩም የተነሳ እንደ መቅናት ቢጤም አለ። ምን ይደረግ እንዴ! ስለሚወዳት በቃ የመቆጣጠር ሁሉንም እንዴት ማረግ መብት አለው ብሩክ ማለት ነውና የመቆጣጠር መብት አለው ሁሉ ነገር። ምክንያቱም ፍቅረኛ ውስጥ ከሆነች ድረስ ስለሚወዳት ነው፣ ደግሞ ስለሚሳሳላት። እሷ እያረገችው ያለው ነገር ትክክል እንዳልሆነ እየነገራት ነውና ሀይሚ ደግሞ ያን ነገር የምታረገው የሆነ ነገር አስባ ይሆናል። እኔ ለሱ በጣም በሰፊው ማብራቢያ ነው ይዤላችሁ የመጣሁት ነው። ሀይሚና ቡራ ላይ ደግሞ ምንም ነገር አይፈጠርም። ምንም ማለት ነው። መቼም አይለዩ፣ መላየት ቀርቶ ማለት ነው። እነሱ ማደግ ነው የሚፈልጉ። በቃ ይስሩ ይደጉ። ችግሩ ሀይሚና ብሩክ በቃ እንዴት ነው፣ እንደ ሌሎቹ ማስመሰል አይችሉም። እና በሀቅ ያኔ በስሬስ ስለሚመጡ ነገሮች ጠንከር ሊሉ ይችላሉ። ለዛ ደግሞ እኛ ኦዲንስ የተወሰነ ደገፍ ማድረግ አለብን፣ አስተያየት ላይ ማለት ነው። መጠንቀቅ መቻል አለብን ብዬ ነው የማስበው። ስለዚህ ሀይሚ እንግዲህ ዛሬም በቲክቶክ ማለት ነው እየቀወጠችው አበባ በመስላ መጣለች እና ዘፈኑንም ሰምታችኋል። እያስባለው እንግዲህ ማለት በቃ በሰፊው ነው የመጣችሁ ሀይሚ እስኪ የዛሬውን ቪዲዮ በጉጉት ነው የምጠብቅ። በብሩክ ቤት ማለት ነው ወራችን ደግሞ ትግስቱን ስ ይቅርታ፣ ድምፅ አለ ከጎኔ። ቡራችን ደግሞ በትግስት ነው መጠበቅ ያለብህ ሁሉንም ነገር ማለት ነው ታገስ። የታገሰ መቸውም ፍሬውን ይበላል። ስለሚያፈቅራት እኮ ነው የምር ስለሚሳሳላት ስለሚወዳት ነው እንደዚህ እየሆነ ያለውና በቃ የመቆጣጠር መብት አለ በሀይሚና በውራ በወሳኝ ነገር መጥቻለው ማለት ነው። ትናንትና እንግዲህ በተፈጠረው ነገር አይታችኋል። እንግዲህ ሀይሚ ሰሞኑን ያጠፋችው ነገር ምን እንደሆነ ግልጽ ባይሆንም፣ ብሩ ግን የሆነ ነገር አይቶ ይሄን ነገር ልክ አደለሽም፣ ገደብ ሊኖረው ይገባል፣ ማድረግ የለብሽም፣ እየሰራሽ ያለውሹ ነገር ስህተት ነው። ኢቨን እንኳን መሴጁንም ልኬ ልሻለሁ አይተሸዋል ወይ? የተላላክ ነውን እንኳን በስርዓት እየመለሽልኝ አይደለም ብሎ እንግዲህ ብሩክ ሀይሚ ላይ ያየውን ነገር እጅግ በጣም አስከፍቶት አስኮርፎት፣ እንግዲህ ከአንድ ቀንም በላይ ስልክ ዘግቶ ለሀይሚ ስልክ አላነሳም ብሎ፣ ሀይሚም እንግዲህ ይህን ተከትሎ ወደ ቡታጅራ ሄዳለሁ ብላ ነበርና፣ ይሄ ነገር ግን ምንድን ነው የሚለውን እስኪ በደንብ ለማብራራት ነው የመጣሁት ማለት ነው። እና ሰላም ሰላም ቤተሰብ እንዲናችኋለሁ፣ ሰላማችሁ እዛ በያላችሁበት እያልኩኝ ውድ የቻናል ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ በሀይሚና በውራ ነው ነው የመጣውት ማለት ነው። ስለዚህ ቪዲዮ ማለት ነው፣ ስለዚህ ቪዲዮ ወደ መጨረሻ ላይ አስቀምጣለሁ ማለት ነው። የመጨረሻ መልእክቴን ስለ ቪዲዮ ዋና አላማው ማለት ነውና እንግዲህ ማለት ብሩክ ላይ አሁን እያደረገው ያለው እውነት ለመናገር ትክክለኛ መስመርና ትክክለኛ ለአንዲት ሴት ማድረግ ለአንዲት ፍቅረኛ ማድረግ ያለበትን ነገር ነው እያደረገ ያለው ማለት ነው። እና ከዚህ በፊት ሀይሚ እንግዲህ የሆነ ውሳኔ ስትወስን ብሩክ ለቀቅ ያደርጋት ነበረ ነበርና ለምን ትሄጃለሽ ምናምን አመን አይላትም። ለምን የሷን መብት ላለ መጋፋት ነበረ ይሄ ነገር ደግሞ ስህተት ነው። ለምንድን ነው አንተ ልክ እንደኔ የምታስብልኝ የምትወደኝ የምታፈቅደኝ ከሆነ ማንኛውንም ነገር ለማደርጋቸው ስህተቶች በሙሉ ለምን ትፈቅድልኛለ? ለምን ስጅ ትለኛለ? ለምን አትከለክለኝም? ብላ እንግዲህ ሀይሚ ራሷ ለብሩክ አቤቱታ አቅርባ ነበር። ይህን ደግሞ ሁላችንም ሰምተን ብሩክም ተግባራዊ በማድረግ አሁን ላይ ብሩክ እሷ ያለችውን ነገር በትክክል እየተገበረ ይገኛል ማለት የሆነ ነገር ጥፋት ልታጠፋ ስትል የሆነ የተሳሳተ መንገድ ልትር ስትል አይሆንም፣ ተመለሽ ነገር ስህተት ነው በጥቃቅን ነገሮች ነገሮች መበላሸት የለበትም በሚል መስፈርት እየመለሳት አንድ ወንድ ለአንድ ፍቅረኛ ማድረግ ያለበትን ነገር ማድረግ እየተገኘ ነው ማለት ነው ብሩክና በጣም በጣም በጣም አስደስቶኛል። የብሮክ ማለት ነው ነገር ግን ደግሞ እዚህ ላይ ማለት ነው ለሀይሚ በጣም ትልቅ መልእክት አለች ማለት ነው። ማለት ይዛችሁ የመጣችሁ ነገር ይሄ ነገር ዛሬ ካልተፈታው ማለት ነው የእውነቴን ነው እምላችሁ ቤተሰብ ይሄ ነገር ዛሬ ይቅርታ ተባብለው ነገሩ ካልተቋጨ ሀይሚ በቅድ ነው የመጣሽ ማለት ነው። በቅድ ነው የመጣሽ ስላችሁ ከዚህ በኋላ ከእንዴት ነው አለ አይደለ? ሌላ ሶስተኛ ወገንም ሊመጣ ይችላል ማለት ነው። ማለት ሀይሚ እንግዲህ ከሌላ ሰው ጋር ነው ብሩክ ያያት ይመስለኛል፣ እና ያ ነገር ደግሞ ልክ እንዳልሆነ ነግሯታል። መቼም ሀይሚ የሆነ ነገር ስታደርግ፣ መቼም የሆነ ቦታ ስተር ለብሩክ ሳትነግረው ምንም አንድ ነገር አታደርግም። አሁንም ቢሆን ሀይሚ ይህን ስህተት ሰርታለች ወይም ደግሞ ይህን ነገር በትክክል ሰርታው ያ ነገር እውነት መሆኑ የሚታወቀው መጨረሻ ላይ አሁን ስለተፈጠረው ነገር ብቻ ነው ሀይሚ ቅርታ የጠየቀች ለምን ነገሩን በቃ መሄድ ስላለባት ማለት ነው እና እኔ የምረዳት ሀይሚን በዚህ ነው እና ያሚሆን አሁን ስድብም ጀምራቸዋል ቤተሰቦቼ ተረጋጉ ሀይሚንም የሆነ ነገር ስታረግ መስደብ ብሩክንም የሆነ ነገር ሲያደርግ መስደብ በየተራ መስደብ የለብንም ትክክለኛ እና ለእነሱ የሚጠቅማቸውን ሀሳብ ነው መስጠት መቻል ያለብን ስለዚህ አሁንም ቢሆን ማለት ነው ሀይሚዬ፣ ማለት ነው አንቺ በቃ አላደለ የሰራሹ ነገር ያ ነገር እውነት መሆና ለመሆኑን የምታውቂው አንቺ ነሽ። ነገር ግን የሰራሹ ነገር ስህተት እንደሆነ አምነሻል። ያ ስህተት ደግሞ ስህተት ነው ካለሽ፣ ብሩክ ብሩክ ለአንቺ ብሎ ነው ይህን ነገር የሚያደርገው። ያ ማለት ለራስህ ብቻ ብለህ ነው ምንድነው የምታደርግ ብለሽዋል። እሱ ደግሞ እኔ ለራሴ ብያደረኩት ነገር የለም ና ያለ ና አቴጅም ብሎ ነው የመለሰሽ ማለት ነው። የእውነት ብሩክ ዱባይ ላይ ና አሁን ላይ ያደር እንዴት ነው ሀይሚ በምታመጠው ነገር የሚሰጠው መልስ እኔ እንዴት እንደሚያስደስተኝ ማለት ነው። አሁን ደግሞ ሀይሚ አላቅም ይሄ ነገር ዛሬ ካልተፈታ ማለት ነው ችግሩ ባጭሩ ካልተቋጨ፣ ሀይሚ በቅድ ነው የመጣሽ ማለት ነው። በቅድ ስትመጣ ደግሞ እንግዲህ ብሩክ በቃ እንዴት ነው ልብን ሰፋ አድርገ ማለት ነው። ሀይሚ በቃ ርቀት የምትሄድበትን ነገር እስኪ ተመልከታት። ምንድን ነው የምትሄድበት? ምን አስባ ነው? ያ ነገር መጨረሻው ምንድን ነው ብለህ ስህተቶችን እያረምክ መሄድ መቻል አለብህ። ብሩክ አሁንም ትዕግስተኛ ነህ፣ መታገስ መቻል አለብህ። ሁለታቸው እልከኛ ነን ብለዋል። ሀይሚ እልከኛ ነኝ ብላለች፣ ብሩክ እልክ ነው ብላለች ብለዋል ማለት ነው። ሀይሚ አልሸነፍም፣ ብሩክ አልሸነፍም። ሁለት እልከኛ እንግዲህ አስባችሁታል። ይሄን በመሰለ ፍቅር ምን ደረጃ ላይ ሊደርስ እንደሚችሉ አስቡ። ግን ደግሞ ችግር ምንም አይፈጠርም። በዛም ሆነ በዚህ የፈለገ ታምር ቢሆን ሀይሚና ብሩክ ላይ ምንም የሚፈጠር ነገር የለም። ነገር ግን ደግሞ እኛ ኮምታተሮች በምንሰጠው ሀሳብ የነሱን ያመጡትን አይዲያ መጠምዘዝ ማዕቀል የለብንም ና ሀሳቡን በትክክል በመረዳት ቢያንስ የምንችለውን አስተያየት መስጠት መሻል አለብን ማለት በቃ ለእነሱ ጥሩ ነገር ማለት ነው። ስለዚህ አሁን እኔ በሁለቱ መፍረድ አልችልም። ምክንያቱም ሀይሚ ይዘው የመጣችው ነገር ያ ነገር እውነት የሚሆነው እሷ ላይ ነው እንጂ አሁን ያ ነገር ጥፋት እንኳን እንደ ጥፋት ተቆጥሮ ይቅርታም ብላለች። ይቅርታ የጠየቀችበት መስፈርት ደግሞ ምናልባች ብሩክን እንዴት ነው አላደለ ያ ነገር እውነት አድርገዋ ለመተወን ወይ ለማሳመን የፈለገችው ነገር አለ። ይሄን ነገር ስታደርግ ደግሞ ከማታቀው ሰው ጋር አታደርግም። ከማታቀው ሰው ጋር አንድ እርምጃ መንገድ አትሄድም። ይሄን የምታደርገው ከምትተማመንበት ከምታቀው ሰው ጋር ነው። ከዛ ሰው ጋርም እንግዲህ የሆነ ሪሌሽንሽፕ ያን ይሄን ነገር አሳውቃ እንዴት ነው እንዲወጡ ታደርግ አስባ ይሆናል። ማለት ይሄ ነገር በሌላ መንገድ ታስቦ ከሆነ ከዛሬ ከዘለለ ይሄ ቪዲዮ ለማለት ፈልጌ ነው። ቤተሰቦች ብዙም እንዳትጨነቁ ማለት ነው እና ነገር ግን አሁንም ቢሆን ሀይሚ ማለት ነው ብሩክ ምንም አንድ እርምጃም የሚጎዳሽ ነገር የለም። በሚያያቸው ስተቶች ደግሞ አንችን ስለሚወድሽ ስለሚያፈቅርሽ የመቆጣጠር መብት አለው። በቃ ብሩክ ደግሞ አሁን እየቀና ነው። የምሬን ነው የምላችሁ እና ዱባይ ላይ እንኳን አንድ ነጭ ዝም ብላ እንደዚህ ስታይ ለምን አየሽ ብሎ በዛ ተናድሁላ ፍራንክ አርጓታል ፍራንክ አርገዋለች። እና በጣም ነው የሚገርመው። ማለት አሁን ላይ በቃ ብሩክን እንዴት ነው በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። የመቅናት ባህሪም እያሳየነ ያለው ብሩክ እና እኔ በጣም ፍቅራቸው እንደዚህ መሆኑ ደስ እያስ ባለኝ ነው ግን ለሀይሚ የምናገረው ነገር ቢኖር አንቺ አሁን እዘሹ የመጣሽው ነገር በአጭሩ ካልተቋጨና ይሄ ነገር የሚራዘም ከሆነ ብሩክን በማይጎዳ መልኩ መሆን አለበት። ምክንያቱም ቪዲዮ ላይ ብሩክ ስንሰማው እየማለ ነው ሲያወራ የነበር ይሄ ነገር በትክክለኛው መንገድ ለማሳመን ወይም የሆነ ነገር እዚሽ መተሽ ከሆነ የተወሰነ ፓርት ለብሩክ ማሳወቅ መቻል አለብሽ። ብሩክ እንዲከፋው እንዲያዝን ማለት እንዴት ነው? ጤንነት የሚባል ነገር አለ ማለት ያማዋል። ብዙ ነገር ጨጓራዬን ያመኛል ተቃጠልኩ እያለ ነበር እና ትናንትናም ሰምታችሁታል የባስልክ አታስገብኝ እያለ ነው። ስለዚህ ሀይሚ አሁን ጥፋት አጥፍታሽ ከሆነ ይቅርታም ጠይቀሻል። ይሄን ነገር ደግሞ አንቺ የመጣሽበት እርምጃ አሁንም፣ ሌላም ወገን ይዘሽ ልትመጭ ከሆነ ሶስተኛም ወገን ይዘሽ ልትመጭ ከሆነ አይታወቅም። ይዛ ትመጣለች ሀይሚ ምን አለች በሉኝና፣ ማለት እንዴት ነው ብሩክን በማይጎዳ መልኩ መሆን አለበት። ያ ማለት ምን ለማለት ፈልጌ ነው፣ በቃ ብሩክ መታመም የለበትም። ብሩክ ደግሞ የሆነ ስሬት ነገር ሲናገር ይምላል፣ ታዩታላችሁ እና ከማለ ደግሞ እውነት ነው ያ ነገር፣ በእውነት ነው የተረደው ምንም ከእሷ ጋር ያለው ነገር ያልሆነ፣ ማለት በቃ የሆነ ነገር ለመተወን ወይም የሆነ ነገር አስባ ከሆነ ብሩክ ላይ ስታዩት ደግሞ የሚናገረው ነገር በትክክለኛው መንገድ ነው የተረዳት። እና የሀይሚያ ፍራሹ ቃል እንግዲህ ምን እንደሆነ አይታወቅም።